ጋዛ በሳምንታት ውስጥ ሕይወት ያለው ነገር የማይታይባት ምድረ በዳ ትሆናለች ተባለ። ምንም እንኳን ከዛሬ ነገ ሊጣስ ይችላል የሚል ስጋት ያንዣበበበት የተኩስ አቁም ስምምነት በእስራኤልና በሐማስ መካከል ቢደረስም አሁን እየወጡ ያሉ መረጃዎች የሚያመላክቱት ግን በጋዛ ያለው ሁኔታ ከድጡ ወደ ማጡ መሆኑን ነው። የተባበሩት መንግሥታት አለኝ በሚለው መረጃ መሠረት በአሁኑ ሰዓት የጋዛን ዘጠና በመቶ ሕዝብ ቁጥር የሚወክሉ አንድ ነጥብ ዘጠኝ ሚሊዮን ሰዎች የአገር ውስጥ መፈናቀል ደርሶባቸዋል። በአሳሳቢ ሁኔታ የንጹሕ ውኃ፣ የምግብና የመድኃኒት እጥረትም ተከስተዋል። ታዲያ ይህን ችግር ለመፍታት የዓለም አቀፉ ፍርድ ቤት እስራኤል ረሃብን እንደ ጦር መሣሪያ ከመጠቀም ይልቅ ያልተገደበ እርዳታ እንዲገባ ትዕዛዝ ቢያስተላልፍም አሁንም ድረስ ወደ ራፋህና ከረም ሻሎም መግባት በጣም የተገደበ ሲሆን በመግባት ላይ የሚገኙትም ኮንቮዮች ብቻ ናቸው። ደግሞም እስራኤል ሐማስ ድጋሚ በመደራጀትና በመታጠቅ የተኩስ አቁም ስምምነቱን እየጣሰ ነው ብላ የከሰሰች ሲሆን፣ ሐማስ በበኩሉ እስራኤል የሰብአዊ እፎይታን እያደናቀፈች ነው በማለት ይከሳል። ካን ዩኒስ እና ሰሜናዊ ጋዛ ድንገቴ የሆኑ የአየር ላይ ጥቃቶችንና ግጭቶችን ማስተናገዳቸው የተኩስ አቁም ስምምነቱ እንዳይፈርስ ስጋትን አሳድረዋል። በሁለቱ መካከል ያለውን እሰጥ አገባ ለማስቆም ዲፕሎማሲያዊ ጥረቶች እየተካሄዱ ሲሆን በቤንያሚን ኔታንያሁ ላይ ያለው ዓለም አቀፍ ጫና ወዳጄ ከሚሏቸው ከዋሽንግተንና ከአውሮፓ ጭምርም እየበረታ መሆኑን ተመልክተናል። ግብፅ፣ ኳታርና ጆርዳን ዘላቂና ጠንካራ የሰላም ስምምነት እንዲደረስ አሁንም ጥረት በማድረግ ላይ ሲሆኑ በነገርየው ላይ ያላቸው እምነት ግን ዝቅተኛ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ደግሞ ለጋዛ እርዳታዎችን የሚያቀርቡ ቡድኖች ወደ ጋዛ የምንገባበት መንገድ ካልተበጀልን፣ በቀር ጋዛ ምናልባትም በሳምንታት ውስጥ ሕይወት ያለው ነገር የማይታይባት ምድረ በዳ ልትሆን ትችላለች ሲሉ ስጋታቸውን አስቀምጠዋል። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ድረስ ቸር ያሰማን ቸር ን ቆይ